በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስንክሳር ህዳር አስራ ስድስት በዚች ቀን በሮሚ ሀገር በከሃዲ መኮንን በእስክንድሮስ እጅ ቅድስቲ ጣጦስ በሰማዕትነት አረፈች ወደ እርሷም ባቀረቧት ጊዜ እስክንድሮስ ለአማልክ ሰዊ አላት እርሷም ከፈጠረኝ ከጌታዬ ኢየሱስ ክርስቶስ በቀር አልስዋም ብላ መለሰች መኮንኑም የፊቷን መሸፈኛ እንዲገልጦ አዘዛ ውበቷን አይቶ አደነቀ። አይኖቹ እንደ አጥቢያ ኮከብ አይኖቿ እንደ አጥቢያ ኮከብ ናቸው ናቸውና ቁመቷም እንደ ዘንባባ ደም ግባቷ እንደ ጽጌረዳ ነው። በዚያም ወራት የሚመሳሰላት የለም ነበር። ንጉስን ባያት ጊዜ እርሷን በመውደዱ ልቦ ተነጠቀ። እንዲህም አላት እሺ በይኝና ለታላቅ አምላክ ለአቢሎን ሰዊ፣ እኔም ለቤተ መንግስቴ እመቤት አደርግሻለሁ አላት። ቅድስት ጣጦስም እኔ ክብሪጋውና ከክርስቶስ ከመንጋዎቹ ውስጥ ነኝ። ከእርሱ በቀር ሌላ አልሰዋም። ነገር ግን ወደ አማልክቶች መሰዊያ ቤት ገብቸ ኃይላቸውን እንዳይ ፍቀድልኝ አለች። በዚያም ጊዜ ወሰዷት። በገባችም ጊዜ ጣቶስ ጣዖጣቱ ይጠፉ ዘንድ ክብሪጓውና የኃይል ባለቤት ወደሆነ ጌታችን ኢየሱስ ክርስቶስ ጸለየ ንጹሕ ሆኖ ጣዖታቱ ከመቀመጫቸው ወድቀው ተሰባበሩ። ታላቅ አምላካችሁ አቢሎንም ቁልቁል ወድቆ ተቀጠቀጠ። ከጣዖታቱ አገልጋዮቹ ብዙዎች ሞቱ። በአቢሎን ላይ አርዶ የሚኖር ርኩስ መንፈስም እንዲህ ብሎ ጮኸ። ጣዖት ሆይ እኔ ከአንቺ ጋር ምን አለኝ? አንቺስ ከእኔ ምን አለሽ? እነሆ ማደሪያዬን ቀጥቅጠሽ ከእርሱ አውጥተሽኛልና። ንጉስም ይህ አይቶ ተቆጣ። በግንባሯ ደፍቶ በበትሮቹ እንዲደበድዋት በአለንጋዎቹ እንዲገርፏት አዘዘ። ከስጋዋ በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔርን በለመነች ጊዜ የሚደበድዋትን የእግዚአብሔር መላእክት የሚያሰቃያቸው ሆኑ። ቅድስት ጣጦስ ግን ስቃያቸው የማይነካት ሆነ። ሁለተኛዋ ለተራበ አንበሳ እንዲሰጧት ንጉስ አዘዘ። አንበሷም በደረሰ ጊዜ በፊቷ ሰገደ፣ የእግረቿ ትቢያ ላሰ። ከሰማይ እኔ ካንቺ ጋር ነኝና ነኝና ንጽህት ጣቶስ ሆይ ደስ ይበለሽ የሚል ቃል መጣ። ንጉሥም ከክፉ ነገር የደረሰባት እንደሌላ አይቶ ራሷን በሰይፌ እንዲቆርጡ አዘዘ። ተጋድሏ ፈጸመች። በሌሊትም የሮሜ ጳጳስ መጥቶ በከበሩ ልብሶቹ ገነዛት በወርቅና በብር ከተለበጠ የእብነ በረድ ሳጥን ውስጥ ጨመረዋትና በአማረው ቦታ አኖረዋት። ከስጋዋ ብዙዎች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸለቷ ይማረን፣ በረከቷ ከእኛ ጋር ትኖር ለዘላለሙ አሜን። ህዳር አስራ ስድስት ቀን የሚከበረው አመታዊ የቅዱሳን በዓላት ቅዱስ አኖሪዎስ ጻድቅ ንጉስ ሮም፣ አባ ዳንኤል ገዳማዊ፣ ቅዱስ አውሎኪስ መነኮስ፣ ቅድስቲ ጣጡስ ሰማአት፣ አባ አቡናፈር ገዳማዊ፣ ቅዱስ ኪስጦስ ሰማአት፣ ቅዱስ ቪክቶር ሙዑዝ፣ አባ ዮሐንስ መሃሪ። ወርሃዊ የቅዱሳን በዓላት ኪዳነ ምህረት፣ የሰዋቱ ኪዳናት፣ ማህተብ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት ቅዱስ ገብረ ማርያም ጻድቅ ንጉሥ ኢትዮጵያ ቅዱስ ዮሐንስ ወንጌል ዘወርቅ የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዛም ጸንቶ ይኖር አሜን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሃበነ ዮም ኅድግ ለነ አበሳነ ጌጋየነ